ሰላም ወደ የተከበራችሁ ቤተሰዎቼ ሰላማችሁ በያላችሁበት ቦታ ብዝት ተረፍረፍ ይበልልኝ።

እንዴት ዋላችሁልኝ ልኝ እንዴት አመሻችሁ፣ እንዴት አደራችሁ፣ እንደ ሰዓት አቆጣጠራችሁ እኔ ጋር ሁሉ ሰላም፣ እግዚአብሔር አምላክ ይመስገን። እንግዲህ እኔ በነገራችን ላይ ሽሮ ከበላሁ የስንት ጊዜ፣ ፋሲካ ከተፈታ ጀምሮ ሽሮ አልበላሁም እና ሽሮ በጣም ነው ያናፈቀኝ። በጣም በተለይ አንድ እቴ ነጭ ሽሮ ሰታኛለች። እኔ እዚህ ሀገር ከመጣሁ ነጭ ሽሮ አጋጥሞኝም አያውቅም። በጣም ረጅም ጊዜ ነው።

እና ምጥ ሽሮ ነው ምበላ። ሽሮ በጣም ነው የምወደው በነገራችን ላይ እና ዛሬ ደግሞ ያው ሽሮ እየሰራሁ ነው ማለት ነው። ሽንኩርቱ፣ ቲማቲሙም፣ ሽንኩርቱ ሁሉም አንድ ላይ ነው ያደረኩት፣ እርዱም አንድ ላይ ይብሰል ብዬ ማለት ነው። ይሄ የሰነፍ ብሰል ምግብ አሰራለሁ፣ ግን ያው ለብቻዬ ስለሆነ ሌላ ሰው ስለማይመጣብ ችግር የለውም። ሁሉም አንድ ላይ ነው ማለት ነው። እንግዲህ እዛ ጋር የምታዩት ከሆነ ድፎ አለ ማለት ነው። ልክ ወጡ ሊደርስ ሲል ድፎ

አሞቀዋለሁ ማለት ነው። በትንሽ ቁናርጅ እጅኝ ለመምጣት የራሴ የግሌ ናት። እና ሽሮ በጣም ወዱ ግን እንደ ሽሮ ወድ ስለዋለ በጣም ሽሮ እና ነጭ ሽሮ ነው እኔ ያለኝ። ምጥን ነው እያችሁት። ይሄ የማር ነው በነገራችን ላይ፣ ከኢትዮጵያ ማር የመጣበት ነው። በዛው ላስታውቅ ታዴ ማር ነው የሚለው

የማርቃ ነው እንጂ ፍሮቃ አይደለም። ግን በዚህ ላይ ጠልጭ ነው ነው ሽሮ አማራ ነው። ያው ምን ነገር ነው፣ ወፋስ ላይ ነው፣ የመቃሪያ ነው። ልክ መጨረሻ ላወጣ ስል እቺ የምታያው ቃሪያ ቆራርጬ ጨምርበታለሁ ማለት ነው። እና በብዙ ነገር ብየዋለሁ። በእርግጥ እግዚአብሔር ይመስገን ይመጣው ለውጣለኝ። ሰሞኑን ደህና አድርጎ ጭንቅላት፣ አይ አይኔ ሁላ እያመመኝ ነበረ እና በብዙ በሚጣሉት ሁሉ እንዶሚ በሚጣውላ ሰርቼ በርቻለሁ

ትኩስ ነገሩ ነው። ልብ ይውላ ትኩስ ነገሩና ብቻ ደግን ተሽሉኛል። ቢያንስ ሳሉ ትንሽ ቀንሶልኛል ማለት ነው። እኔ ፋሲካ ከተፈታ ጀምሮ ለምን ጉንፋን አላቀቀሽም ዛንቺማ ዘመድ ይነሽ ብሎ ደህና አርብ እያጃጃ ላይ ነው ማለት ነውና ሽሮ ይሰጭ በቃ እኔና ሽሮ የአንድ ሳንቲም ሁለት ገጽታ ነን።

ይቺን ቃሬ ጣል አድርጉበታለሁ። ሽንኩርት ይብሰልና ስጨማምር ምናምን አሳያቸዋለሁ ስበላም አሳያቸዋለሁ። ምንም አደግ አይቻልም። እንግዲህ እሺ ቤተሰቦቼ አምላልቸዋለሁ። ጨው ልጨምርበት፣ ጅንጅብላ ላይ ዝንጅብል ልጨምርበት። ይችት የጨው ቀይ ቅመም ቃይ

አይለቀንም ኮኝ እኛ ኢትዮጵያዊነታችን ዝንጅብሌ እንጆላ ናት። ሽንኩርት አንደ ጋር

ቃሪያ ስጋ መጥበሻ በጣም ነው። በነገራች ላይ ጣም ጣም ነው።

ሲደስ ይላል በጣም። እዚጋ ደግሞ ቡና ይፈልታለች ጀበና። እዛ ጋም ደግሞ ወጣለኝ፣ ቀይወጥ ድንች በዝጋ። አንቺ ሆዳ ቁርሴ ራሱ ራት ሎች። ከዚ በኋላ እራት አልበላም እና የሚጠጣ ነገር ብቻ ነው

እና ያለጫ ሽሮ ነው ማለት ነው። በጣም የሚያምር ከለር ነው። እዚጋ ነጭ ሊመስላችሁ ይችላል። ነጭ ሽሮ ነው ግን ሽሮ ቢጫ ነው ና ተርድ ስላደረኩበት ቢጫ ነው። በጣም የሚያምር ከለር ያወጣ ማለት ነው እላችኋለሁ። ይሄን አብረን እንበላለን። እዚጋ ደግሞ ይሄ ለመቅመስ ነው የቀዳሁትኝ። ገና አልቀዳሁም። እዚጋ ጤና እንደማለይ። እዚጋ ማይቡና ማስቀመጫ። እዚጋ ደግሞ ቀጤ ነው። ይጅት ዋናዋ እንጀራዋ

በነገራችን ላይ እኔ ቡና ላይ ጤና ዳሙ በቃ እን ለማሳመሪያ ያህል ነው እንጂ ቡና ላይ ብዙም ጤና ዳም የምትናለም ኢትዮጵያ ላይ ሲሆን፣ ግን የወንድሜ ሚስት ልታፈላ በጣም ነው የምወደው። በቃ እሷ የምታፈላ ቡና እሷ የምታፈላው ብሻ ምን ልበላችሁ፣ በጤና ዳም ሲሰጠኝ በጣም ነበር ደስ ይለኝ። ግን ኖርማኔ እኔ ሳፈላ ስራ ሄድ፣ ግን ጤና ዳም አላደረግም። ግን ዲኮሬሽን ምናምን ደስ ይለኛል። እዚ የራስ የተከልኩት ነው በነገራችን ላይ እና በልቼ ጠርጥቼ እግዚአብሔር

ሲሆን እኔ እንዳሰበ የሌሎችን በቸርነቱ በመረቱ ያስባቸው የተራቦትንም በመረቱ ያጥግባቸው የታመሙትንም ምረቱን ቸርነቱን ይላክላቸው የታሰሩትንም ያስፈታለ ያስፈታቸው፣ ፍርዱን ያቅልላቸው። በስደትም ያሉት በሀገር ውስጥም ያሉት እግዚአብሔር አምላክ ይጠብቃቸው ይጠብቀን። በእውነት እኔ እንደዚህ ስበላ ስጠግም አይደለም

ማለት እኔ ቤተሰቤ ሁላ ነው የማስበው። ልክ እኔ እንደዚህ እንደረላሁን እንዳገኘው ቤተሰቤ ግን እንደዚህ ያገኘሁ አስባለሁ። ብቻ ለሁሉም እግዚአብሔር አምላክ በቃ ያድግባቸው። እኛ እንደዚህ እንዳሰበን ሰው ደረግ ዳቦ እንኳን የማያገኝበት እንትን አለና እኔ እንደዚህ ስበላ በጣም እግዚአብሔር እናመሰግናሉ። እነቱ ለመናገር እንግዲህ እጄ ሰድጄ እንዳላገብል እጅ አይደርስም

እና ብዙ መብላት ማይችሉ አሉ። እንደፈለጉ ሰርተው እኔ መድሀን አለም ማመሰግነዋለሁ። በምንም ተጠቅሜ ምናምን አይገለን፣ ግን በቃ ባለው ነጻነት የራሴ ምግብ ሰርቼ እበላለሁ። ቡና የካ የኢትዮጵያ ቡና ካለ እዚህ ራሴ ቆልቼ ፈጭቼ ያሉች ይጠጣለሁ። ልክ እንደዛ ታረግ እዚህ ያሉት በጣም አስባቸዋለሁ። ምነትት እንጀራ እንኳን የሚናፍቃቸው። ምክንያቱም የሆነ ጊዜ እንደዚ ሆነች ልጅ እንጀራ ብቻ እኔ የገዛሁት ሽሮ ነበረ ሽሮ

እንጀራ ገዝቼ የተሰራ ምግብ ነበር እሱ አድርጌ በርበር አድርጌ ሶስት ላ ልይቶ በቃ ወይኔ! ደስታው የሆነ ከማዕድን ውስጥ የሆነ ወርቅ ነገር ፈልጌ ይ ነገር ስጦታ የሰጠዋት ነው የመሰላት። ራሱ በጣም ነው ደስ ያላት። እና ለምን የማያገኙ አሉ፣ እንደዚህ መብላት ምናምን የማያገኙ አሉ። መስራት የማይችሉ አሉ። በራሳቸው ሂሳብ ገዝቶ የሚበሉ ደሞዛቸው በምግብ የሚጨርሱ እህቶች አሉ። ለምን

ምግብም የማይሰራበት ቤት አለ። ምግብ ለሰራተኛ የማይሰጥበት ቤት ስላለ እኔ እንኳን ሶስት ልጆች አጋጥመውኛል። እና እነሱ ሳስብ እኔ እግዚአብሔርን አመሰግነዋለሁ። በእውነት ስበላም አስባችኋለሁ። እዚህ ያሉት ወይኔ እና ምናምን እላለሁ። በቃ እ ስብስብ ለሚበላ ቢፈቀድላቸው ኑሮ ብዬ አስባለሁ። እዚህም ብቻ አይደለም። በነገራችን ላይ እዚህ ያሉት ትምህርቶች ብቻ ሳይሆን በቃ እኔ ምግብ ሳቀርብ እናቴ እራሱ ሃይመሎች በቃ

ብቅ የምትልብኝ ማለት ነው እና ለሁሉም እግዚአብሔር አምልክ በቸርነቱ በመረቱ ያድግባቸው። እኛን እንዳሰበ ሌሎችንም ያስባቸው፣ የተራቡትን ያብላቸው፣ የታመሙትንም ምሕረቱን ፈውሱን ይላትላቸው። እግዚአብሔር ይመስገን። ግን ይሄ ሁላችሁ ቅድም እኔ ቁርሲ ምሳይም አንድ ላይ ነው ያቀረብኩት። ይሄ ነው ብሎ አልጨረስኩትም፣ ተመልካቱ በቃ ቆይቼ ስለበላሁ ሆን አላለም አልጨረስኩትም። ስለ ሁሉም እግዚአብሔር ይመስገን። ይሄንንም አየር እንድንተነፍስ ስለረዳን አምላካችን ይክበር ይመስገን።

ቤተሰቦቹን ለምታበረታቱ እግዚአብሔር አምላክ ያክብርልኝ። በጣም አመሰግናለሁ። ምስጋና የላቀ ነው። አሁንም ቢሆን ድጋፋችሁ፣ ሀሳብ አስተያየታችሁ አይለየን። ቪዲዮ ከወደዳችሁ ላይክ፣ ሼር፣ ኮመንት እያረጋችሁ ለፉ። በቀጣይ ቪዲዮ ደግሞ እስከምንገናኝ ድረስ በሰላም ቆዩ። ቻው።